በዛሬው ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን ውድ ቤተሰቦቻችን። ከነዚህ መካከል የዝውውር ጉዳዮችን በተመለከተ በስፋት ወደ እናንተ የምናደርሳቸው ፕሮግራሞች ይኖሩናል። በተለይ ደግሞ አርሰናልና የክንፍ መስመር ፍላጎቶችን በተመለከተ እያንዳንዶቹን ተጫዋቾች ወይም ደግሞ በአርሰናል እቅድ ውስጥ ያሉ ተጫዋቾችን እየተመለከትን ወደ እናንተ እናደርሳለን። ከዛ በተጨማሪ ግን የማንቸስተር ዩናይትድ፣ የቸልሲ፣ የሊቨርፑል ሌሎችም የትልልቅ ክለቦች የዝውውር ጉዳዮችን እንዳስሳለን። እንደተለመደው ሁለቱ ፕሮግራሞች ወደ እናንተ ይደርሳሉ። የጥያቄና መልስ ፕሮግራማችን በዛሬው ፕሮግራማችን ላይ ይኖራል። የሚያሸልሙ ጥያቄዎችን ወደ እናንተ ለእናንተ እናደርሳለን። 240 ሰከንድ የሚለውን ፕሮግራማችን ዓለም ላይ የተፈጠሩ አበይት ስፖርታዊ ጉዳዮችን ወደ እናንተ የምናደርስበት ፕሮግራምም ዛሬም ወደ ናንተም የሚደርስ ነው የሚሆነው። እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ይህንን ቻናላችንን ያልተቀላቀላችሁ ቤተሰቦቻችን ቻነላችንን ሰብስክራይብ እያደረጋችሁ በየቀኑ የምንለቃቸውን አዳዲስ ስፖርታዊ ጉዳዮችን ወደ እናንተ እንዲደርሱ ማድረግ ትችላላችሁ። እኛንም ማገዝ ትችላላችሁ። ቪዲዮችንንም ላይክ እያደረጋችሁ እንድታበረታቱ ነው በአክብሮት የምንጋብዘው። የዛሬ ፕሮግራማችን እነሆ ከአሁኑ ሰዓት እንግዲህ ከአሁኑ ደቂቃ ጀምሮ ወደ እናንተ ማድረሱን ይጀምራል። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ አድርጋለሁ። ሁሉም ፕሮግራሞቻችን በቅደም ተከተላቸው ወደ እናንተም ይደርሳሉ። ስለምትከታተሉን ከልብ አድርገን እናመሰግናለን። ወደ ቀዳሚው ፕሮግራማችን ነው የምንወስዳችሁ። ቀዳሚ ፕሮግራማችን ደግሞ የሚሆነው እንደተለመደው የጥያቄና መልስ ፕሮግራም ይሆናል። የአንድን ተጫዋች የተዘዋወረባቸውን ክለቦች እናስመለከታችሁና ይሄ ተጫዋች ማን እንደሆነ ግምቶቻችሁን ነው የምታስቀምጡት። በቀጥታ ወደ ጥያቄው ነው የምናመራው። አብራችሁኝ ቆዩ። ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ አጋሩን። ከጥያቄና መልሱ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁ ይቆዩ። የተጫዋች የታዳጊነት እግር ኳስ ደረጃን በቦቪስታ እግር ኳስ ክለብን ያሳለፈው። ከዛም ወደ ኖቫራ ተዘዋወረ። ከኖቫራ ደግሞ ወደ ጣሊያኑ ክለብ ኡዲኒዜም ከጣሊያኑ ክለብ ኡዲኒዜ ለጥቂት ጊዜያት በውሰት ወደ ሳምፕዶሪያ ያመራበት ዝውውርም አለ። ከዛም በድጋሚ ወደ ዋናው ክለቡ ኡዲኒዜ ተመልሶም በድጋሚ ተጫውተዋል። ከኡዲኒዜ በቋሚነት ወደ ሳምፕዶሪያ ተዘዋወረ። ከሳምፕዶሪያ ደግሞ ስፖርቲንግ ሊዝበን፣ ከስፖርቲንግ ሊዝበን ማንቸስተር ዩናይትድን የተቀላቀለበት የዝውውር ሂደቶችንም ነው የተመለከት። ነው የተጫዋች ያሳካቸውን ዋንጫዎች ለመመልከት ያክልም የእንግሊዝ የኤፌ ካፕን ዋንጫ አንድ ጊዜ ማሸነፍ ችሏል። የዩኤፋ ኔሽንስ ሊግን ከሀገሩ ጋር ሁለት ጊዜ ማሳካት የቻለበትንም እድል ተመልክተናል። የፖርቹጊዝ ካፕን አንድ ጊዜ፣ የእንግሊዝ ካራባው ካፕን አንድ ጊዜ፣ ከዛ በተጨማሪ የፖርቹጊዝ ሊግ ካፕንም ሁለት ጊዜ ማሸነፍ የቻለበትን አጋጣሚ ተመልክተናል። የተጫዋች ማን ይመስላችኋል? ሀሳብ አስቴቶቻቸውን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ከጥያቄና መልስ ፕሮግራማችን ውድ ቤተሰቦቻችን በደጋሚ ተመልሰን መተናል። ወደ ዝውር ርዕሰ ጉዳዮቻችን ነው በቀጥታ የምናመራው። ለዛሬ ደግሞ የቅድሚያ ርዕሳችንም የሆነው ከአርሰናል ጋር የተያዙ የዝውር ጉዳዮችን ነው የምናነሳው። እንግዲህ ሰሞኑን ከተለያዩ ክለቦች ጋር እያነሳን እንግዲህ የዝውውር ጉዳዮቻቸውን በተመለከተ ፕሮግራምን እያቀረብንላችሁ እንገኛለን። ዛሬ ደግሞ ከአርሰናል ጋር የተያዙ ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። በተለይ ደግሞ አርሰናል በዚህ የዝውውር መስኮት በንቃት እየተሳተፉ ከሚገኙ ክለቦች መካከል ዋነኛው ነው ብሎ ማንሳት ይቻላል። በእርግጥ ያን ያክል ትልልቅ የሚባሉ ዝውውሮችን መጨረስ አልቻለም። ነገር ግን አሁንም ቢሆን ትልልቅ ዝውውሮችን ለመጨረስ ረጅም ጊዜያቶች እንደሚቀሩት ይታወቃል እና ከዚህ በኋላም ደግሞ ሊያስፈርማቸው የሚችሉ ትልልቅ ዝውውሮች እንደሚኖሩ ነው የሚጠበቀው። በተለይ ዛሬ ደግሞ ጁላይ አንድ ላይ እንገኛለን እና ከዛሬ ጀምሮ አርሰናል በዝውውር መስኮቱ ላይ በጣም በንቃት ይሳተፋል ተብሎ ነው የሚጠበቀው። ምክንያቱም አዲሱ የበጀት ዓመት በእግር ኳሱ ሲዝን አዲሱ በጀት ዓመት ተጀምሯል እና አርሰናሎች እንግዲህ ጁላይ አንድን ሲጠብቁ እንደነበረ የሚያሳዩ ሪፖርቶች በተደጋጋሚ ሲወጡ ነበር። ዛሬ እንግዲህ ጁላይ አንድ ነው። ከዛሬ ጀምሮ የተለያዩ የዝውውር ጉዳዮች ይፈጸማሉ ተብሎ ይጠበቃል። ለምሳሌ ያክል የማርቲን ዙቢመንዲ ዝውውር ከዛሬ ጀምሮ ይፋ ሊደረግ የሚችልበት እድል ሰፊ ነው ተብሏል። ትናንትና ወደ እንግሊዝ መምጣቱን የሚያሳዩ ሪፖርቶችን ተመልክተናል። ከዚያ በተጨማሪ ደግሞ የሪያል ሶሴዳድ የቅርብ ጋዜጠኛና እንዲሁም የሪያል ሶሴዳድ ደግሞ ደጋፊ እንደሆነ የሚነገረለት አንድ ጋዜጠኛ እንግዲህ ሪያል ሶሲዳድን ተሰናብቷል ከነገ ጀምሮ ብሏል። ትናንትና ነው ሀሳቡን የሰጠው። ከነገ ጀምሮም የአርሰናል ተጫዋች መሆኑን ያረጋግጣል ሲል ሀሳቡን ሰጥቶ ነበርና ማርቲን ዙቤሜንዲን ዝውውር ይፋ ያደርጉታል ተብሎ ይጠበቃል። ዛሬ ወይ ነገ አካባቢ የማርቲን ዙቤሜንዲ ዝውውር ይፋ ይደረጋል ተብሎ ነው የሚታሰበው። የሞስኩዌራ ጉዳይም እንዲሁ አለ። ክሪስቲያን ሞስኩዌራንም ለማስፈረም ከቫሌንሲያ ጋር እጅ ከጫፍ መድረሳቸውን የሚያሳዩ ሪፖርቶችን ሰምተናል። ከፓሪዛ ባላጋን ከዚህ በፊት ማስፈረማቸውን እናውቃለን። አርሰናሎች እንግዲህ በተለይ ከመሀል ሜዳ በታች ባሉ ወይም መሃል ሜዳ ላይ ባሉ ተጫዋቾች ላይ በደንብ ዝውውሮችን ያደርገዋል። አሁን ደግሞ ወሳኙ ተብሎ የሚነሳው በተለይ ደግሞ የአርሰናል ደጋፊዎች በዚህ የዝውውር መስኮት እንዲፈጸምም የሚጠብቁት ደግሞ ትልልቆቹ ዝውውሮች ያሉት በማጥቃት ባህሪ ባላቸው ተጫዋቾች ላይ ነው። የአርሰናል ደጋፊዎች በተለይ ተጫዋቾች እንዲዘዋወሩ የሚፈልጉት አምና በተለይ ቡድኑ እንግዲህ አምና ብቻ አይደለም ባለፉት ሁለት የውድድር ዓመታት፣ ባለፉት ሶስት የውድድር ዓመታት ቡድኑ እንግዲህ ማንቸስተር ሲቲን እና ሊቨርፑልን እየተከተለ ሁለተኛ ደረጃን ይዞ ሲያጠናቅቅ የሚነሱበት ድክመቶች ነበሩ። ከነዛ መካከል የማጥቃት ባህር ያላቸው ተጫዋቾች፣ በተለይ ደግሞ ዘጠኝ ቁጥር አጥቂ ላይ ትልቅ መሻሻሎችን እንደሚፈልጉ ይነገር ነበር። ሁነኛ የምንለው የዘጠኝ ቁጥር ተጫዋች በአርሰናል ቤት ውስጥ እየተመለከተን አንገኝም። ካይ ሀቨርትስን ሚኬል አርቴታ በዛ ቦታ ላይ ሲያሰልፉት እንደሚወዱ ይታወቃል። ነገር ግን ተጫዋቹ ቲፒካል ነምበር ናይን የምንለው አይነት ተጫዋች አይደለም። በባየር ሌቨር ኩዘን በነበረበት ጊዜም ያንን ነገር ሲያደርግ አልተመለከተውም። በቸልሲ ቤትም በአንዳንድ ጨዋታዎች ላይ እዛ ቦታ ላይ ተሰልፈው ቢጫወትም ነገር ግን የተጫዋቹ ቦታ ከአጥቂ ጀርባ ባለው ቦታ እንደሆነ በርካቶች ያነሳሉና እንግዲህ አርሰናል ትክክለኛ ዘጠኝ ቁጥር ተጫዋች ማስፈረም ይኖርበታል። ቦክስ ውስጥ አነፍናፊ የሆነ ተጫዋች ማስፈረም ይኖርበታል። በፕሪሚየር ሊጉ በየአመቱ ሀያና ከዛ በላይ ጎሎችን ማስቆጠር የሚችል እንግዲህ ተጫዋች ማስፈረም ይኖርበታል የሚሉ አይነት ሀሳቦች ይነሱ ነበር። ተፎካካሪዎቹን ከተመለከትን የአርሰናል ለምሳሌ ማንቸስተር ሲቲ ኤርሊንግ ብሮታላ እንዳለው ከሀያና ከዛ በላይ ግቦችን በፕሪሚየር ሊጉ የሚያስቆጠር፣ ከዛ በተጨማሪ ሊቨርፑል አምና ሻምፒየን ሲሆን እንዲሁ መሐመድ ሳላ 29 ያክል ግቦችን ነው በፕሪሚየር ሊጉ ያስቆጠረው ና እንደዚህ አይነት አስተዋጽኦዎችን ማበረከት የሚችሉ ተጫዋቾችን አርሰናል ይፈልጋል። በእርግጥ ከዚህ በፊት በነበሩ የውድድር ዓመታት ማርቲን ኦዴጋርድ፣ ጋብሪኤል ማርቲኔሊ ና ቡካዮ ሳካ 15 15 የፕሪሚየር ሊግ ጎሎችን አስቆጥረው ያጠናቀቁበት የውድድር ዓመት እንደነበር እናስታውሳለን። ነገር ግን ይህኛው በዚህ ዓመት አልቀጠለም እና አርሰናል ጎሎችን ለማስቆጠር በጣም ሲቸገር የነበረባቸውን ጨዋታዎች የምናስታውሰው ነው እንግዲህ ጎሎችን ሲያስቆጠር አቸወጣባቸውን ጨዋታዎች እንዲሁ በጠባብ ውጤት የተሸነፈባቸውን መርሃ ግብሮችም እናስታውሳለን። በመከላከሉ ረገድ ፕሪሚየር ሊጉ አሉ ፕሪሚየር ሊግ ውስጥ አሉ ከሚባሉ ና በግንባር ቀደምትነት ከሚጠቀሱም የመከላከል እንግዲህ ስራ ላይ በጣም የተዋጣላቸው ሁለት ተከላካዮችን የያዘ ቡድን ነው። ጎል አይቆጠርበትም ብዙም አርሰናል። ነገር ግን ጎል ማስቆጠር ላይ ዘንድሮ በመጠኑም ቢሆን ተቀዛቅዞ እንደነበር ይታወሳል ና ያንን ቦታ በትክክል መሸፈን እንዳለባቸው ይነገራል። ስለዚህም አሁን ደግሞ ማጥቃት ባህሪ ባላቸው ተጫዋቾች ይህንን ቦታ በደንብ መሸፈን እንደሚኖርበት እየተገመተ ይገኛል። የተለያዩ ተጫዋቾች ከአርሰናል ጋር ስማቸው መነሳታቸውን ቀጥለዋል። የዝውውር መስኮቱ ከመከፈቱ በፊት ነው እንግዲህ አርሰናል ከተለያዩ ተጫዋቾች ጋር ስሙ በተደጋጋሚ ሲነሳ የነበረው እንግዲህ እነዚያ ተጫዋቾች አሁን ላይ ወደ ሌሎች ክለቦች የተቀላቀሉ አሉ፣ ከአርሰናል እጅም የወጡ እንዲሁ ተጫዋቾች አሉ። ለምሳሌ ሊሮይ ሳኔ በአርሰናል እቅድ ውስጥ ይነሳ ነገር ግን ሊሮይ ሳኔ ጋላት ሳራይን መቀላቀሉን እናስታውሳለን። ወደ ቱርክ አቀንቷል። ከዛ በተጨማሪ ኒኮ ዊሊያምስ የአርሰናል የረጅም ጊዜ እንግዲህ ቁጥር አንድ ኢላማ የሚባለው ተጫዋች ኒኮ ዊሊያምስ ነበር። ነገር ግን ተጫዋቹ ባርሴሎናን መቀላቀል ምርጫውን ማድረጉና ከአርሰናል እጅም መውጣቱን የምናስታውሰው ነው። ሌሎች ተጫዋቾችም እንዲሁ ስማቸው በደንብ ይነሳል። ሞርጋን ሮጀርስ ስሙ ሲነሳ ነበር። ነገር ግን አስተን ፊላም ይህንን ተጫዋች በፍጹም መልቀቅ እንደማይፈልግ ይፋ አድርጎላቸው አርሰናል ከዚህ ተጫዋች እንግዲህ ዝውውርም መጠነኛ መቀዛቀዞችን ያሳዩበትን አጋጣሚ ተመልክተናል። ሌሎችም አንቶኒ ጎርደንም እንዲሁም የሚገኝ ተጫዋች ነው። በኒውካስል ዩናይትድ ደግሞ የተጫዋች ይለቃል ተብሎ የማይጠበቅ ተጫዋች ነው። ወይም ደግሞ ኒውካስል ዩናይትድ በዘንድሮ የውድድር አመት ለዋንጫ መፎካከር ይፈልጋል። በአውሮፓ ቻምፒየንስ ሊግ ተሳታፊ ነው። አምና ደግሞ ዋንጫ ማምጣት እንዴት እንደሚቻል ደግሞ በደንብ አይተዋል። ምክንያቱም ካራባው ካፕን ሊቨርፑልን አሸንፈው ሻምፒየን እንደነበሩ እናስታውሳለን። ከ56 ዓመታት በኋላ ነው የቴንሳይዱ ቡድን ዋንጫ ያመጣው ኒውካስል ዩናይትድ እና አሁን የዋንጫ ጣዕምን በደንብ ማጣጣም ጀምረዋል። ተፎካካሪም ናቸው። በፕሪሚየር ሊጉ እንግዲህ ትልልቅ ተጫዋቾችንም ያዘዋውራሉ ተብሎ ይጠበቃልና በሚቀጥለው የውድድር አመት

ኳከብቶቻቸውን ከመልቀቅ ይልቅ ሌሎች ኳከብቶችን ጨምረው ለዋንጫ ለመፎካከር ነው ኢላማቸውና ያን ያክል ደግሞ የገንዘብም ችግር አለበት ተብሎ የሚነሳ አይነት ቡድን ስላልሆነ፣ ስለዚህ እንግዲህ ኒውካስል ዩናይትዶች ኮከብ ተጫዋቾቹን መልቀቅ አይፈልግም። ምናልባት እንኳን አንቶኒ ጎርደን ቢለቅ ቢለቅ እንኳን እንግዲህ በርከት ያሉ ፈላጊዎች ያሉት ቼልሲም የዚህ ተጫዋች ፈላጊ ነው፣ አርሰናልም የዚህ ተጫዋች ፈላጊ ነው። ተጫዋቹ ግን ፍላጎቱ የመርሲሳይዱን ክለብ ሊቨርፑልን መቀላቀል እንደሆነ የሚያሳዩ ደግሞ ዘገባዎች በተደጋጋሚ ሲወጡ ሰምተናል። ምክንያቱም ትውልዱ እዛው መርሲ የመርሲሳይድ ከተማ ነው። ሊቨርፑል ከተማ ላይ እንደሆነ ይታወቃል። ከዚህ በፊት በእርግጥ ለሌላኛው የመርሲሳይድ ክለብ ለኤቨርተን ተጫውቶ እንዳሳለፈ እናስታውሳለን። ነገር ግን አሁን ላይ ፍላጎቱ ቢያንስ ቢያንስ ከኒውካስል ዩናይትድ መልቀቅ የሚፈልግ ከሆነ ወይም ደግሞ ኒውካስል ዩናይትድ እንኳን የሚለቃው ከሆነ መቀላቀል የሚፈልገው የመርሲሳይዶን ክለብ ሊቨርፑልን እንደሆነ ይነገራል። ሊቨርፑልም እዚህ ተጫዋች ላይ ፍላጎት አለው። ምክንያቱም ሉዊስ ዲያዝን በዚህ ክረምት ሊያጡ የሚችሉበት እድል ሰፊ ነው። 85 ሚሊዮን ፓውንድ ከሳኡዲ ክለቦች እየቀረበለት ይገኛልና ለሉዊስ ዲያስ ፊርማ። ስለዚህ አርሰናሎች እንግዲህ ይህንን ተጫዋች ለማግኘት በጣም ከባድ ይሆንባቸዋል። ሊቨርፑል ነው የተሻለ እድል የሚኖረው አንቶኒ ጎርደንን ለማስፈረም እና ሌሎች አማራጮችን መመልከት ይጠበቅባቸዋል። አርሰናሎች ከዝውውሩ ቀን መጀመሪያ ጊዜ አንስቶ ከሮድሪጎ ጋር ስማቸው ሲነሳ ነበር፣ ከሮድሪጎ ጓሽ ጋር የሪያል ማድሪዱ ተጫዋች ጋር እሱን ጉዳይ በኋላ ላይ እናነሰዋለን። ሌላኛው መሐመድ ቁዱስ ነው በዚህ ዝርዝር ውስጥ የሚገኘው ተጫዋች። ይህንንም ተጫዋች የማስፈረም እድላቸው በጣም ጠባብ ነው ተብሎ የሚነሳ ዝውውር ነው። ምክንያቱም ቸልሲ የዚህ ተጫዋች ቀንደኛ ፈላጊ ነው። ቶትናም ሆት ስፐርስም፣ ሌላኛው የሰሜን ለንደን ክለብ፣ ይህኛውን ተጫዋች ለማስፈረም በጣም በትልቁ ፍላጎት እንዳለው ይገለጻል። አርሰናሎች ደግሞ ዘንድሮ ያሳየውን ፐርፎርማንስ እንግዲህ ተመልክተው ይህንን ተጫዋች እንግዲህ በቀዳሚ እጩነት ውስጥ ያካትቱታል ተብሎ አይጠበቅም። በእርግጥ ከአያክስ አምስተርዳም በነበረበት ጊዜ ከአያክስም ደግሞ ወደ ዌስትሃም በመጣ በመጀመሪያዎቹ ዓመታት ላይ በጣም ድንቅ ፐርፎርማንስን ሲያሳይ እናስታውሳለን። ጋናዊው መሐመድ ቁዱስ ነገር ግን አሁን ላይ በዌስትሃም ዩናይትድ ዘንድሮ ያሳለፈው ጊዜ ግን እጅግ ጥሩ የሚባል አይደለም። እና በተለይ ደግሞ የአሰልጣኞች መቀየር ከዛ በተጨማሪ ደግሞ የሚፈልገውን አይነት ቦታ አለማግኘቱም ደግሞ መሐመድ ቁዱስ በዚህ ቡድን ውስጥ ስኬታማ እንዳይሆን ዘንድሮ አድርጎታል። ከዚህ በፊት ግን በጣም ጥሩ ጊዜያቶችን በዌስትሃም ዩናይትድም በአያክስ አምስተርዳምም አሳልፈው እንደነበር እናስታውሳለን። እና አርሰናልም ከዚህ ተጫዋች ዝውውር እንግዲህ ያን ያክል ይፈልጉታል ተብሎ አይጠበቅም። እንደውም ቼልሲና ቶትናም የተሻለ የለዚህ ተጫዋች ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ታዲያ አርሰናል እነዚህን ያክል እነዚህን ሁሉ ተጫዋቾች እንግዲህ ለማስፈረም አቅዶ ሳይሳካለት ከቀረ በቀጣይ ማንን ነው ለማስፈረም እቅዶች ያሉት የሚሉ ጥያቄዎች ደግሞ ይነሳሉ። በክንፍ መስመር ላይ ከሆነ ለማስፈረም እቅድ ያላቸው የተለያዩ ሁለት አማራጮች እንዳሏቸው ነው አሁን ላይ የሚገለጸው አንደኛው የሪያል ማድሪዱ ሮድሪጎ ጓይሽ ነው። ሁለተኛው ደግሞ ኤቢሪቼ ኢዜ እንደሆነ በርካቶች አሁን ላይ የሚወጡ የመረጃ ምንጮች እየገለጹ ይገኛሉ። ታማኝ የሚባሉት እነ ፋብሪት ሲዮራማ ነው። ከዛ በተጨማሪ እነ ዳቪድ ኦርነስቲን ጭምር ሌሎችም ትልልቅ የምንላቸው እንግሊዝ ላይ እነ ታብሎይድ እነ ታብሎይዶች እንግዲህ የሚወጡ ታብሎይድ መጽሔቶች ጭምር አርሰናሎች እነዚህ ሁለት ተጫዋቾች ላይ ትኩረት እንዳደረገ የሚያሳዩ ሪፖርቶችን ነው እየተመለከትን የምንገኘው። በተለይ የሮድሪጎ ስም በተደጋጋሚ ከዚህ ክለብ ጋር እየተነሳ እንደሆነ በተደጋጋሚ እየሰማን ነው። የሮድሪጎ ጉዳይ ከሪያል ማድሪድ ጋርስ ምን አይነት ጉዳይ ላይ ነው የሚገኘው የሚሉትን ጥያቄዎችም ደግሞ በርካቶች ያነሳሉ። ሮድሪጎ በሪያል ማድሪድ ይቆያል ወይስ አይቆይም የሚሉት ጥያቄዎች እንዲሁ ይነሳሉ። አርሰናልስ ከሁለቱ ተጫዋቾች የትኛውን ነው ቅድሚያ እድል የሚሰጠው? ሮድሪጎ ነው ወይስ ደግሞ ኤብሬች ኤዜን ነው ማስፈረም የሚፈልገው በቀዳሚነት? የሚሉ ጥያቄዎችም እንዲሁ የሚነሱ ጥያቄዎች ናቸው እና እነዚህን ሁለት ርዕሰ ጉዳዮች በተለይ እነዚህን ሁለት ተጫዋቾች በአርሰናል የክንፍ መስመር ላይ አስመልክተን ነው ዛሬ ፕሮግራም ወደ እናንተም የምናደርሰው። በአጥቂ መስመር ላይም እንዲሁ የምናነሳቸው ጉዳዮች ይኖራሉ ከአርሰናል ጋር በተያያዘም ነገር ግን በክንፍ መስመር ተጫዋቾቹን በተመለከተ አንዳንድ ጉዳዮችን እናንሳ። ሮድሪጎ እንግዲህ በሪያል ማድሪድ ቤት እንግዲህ አምና በነበረው የውድድር ዓመት ላይ በካርሎ አንቸሎቲ ስር በመጀመሪያዎቹ ሳምንታት ወይም ደግሞ እንግዲህ የመጨረሻዎቹ ሳምንታት ከመድረሳቸው በፊት እጅግ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነው። በተለይ በፊት መስመር ላይ ካርሎ አንቸሎቲ አራት ሶስት ሶስትን መጠቀም ይመርጣሉ እና እንግዲህ ሮድሪጎን በአንደኛው ክንፍ ላይ ሲጠቀሙት ከቪኒሲዮስ ጁኒየር እና ከኬሊያን ምባፔ ጋር ሲጠቀሙት እንደነበር እናስታውሳለን አምና በነበረው የካርሎ አንቸሎቲ ስብስብ ውስጥ ነገር ግን የሮድሪጎ እና የሪያል ማድሪድ መሻከር የመጣው በመጨረሻዎቹ ሳምንታት አካባቢ እንደሆነ ይነገራል። በዚህም ደግሞ ተጫዋቹ እንግዲህ የቡድኑ ወሳኝ አካል ሆኖ እንደማይሰማ ወይም ደግሞ ከሱ የተሻለ ደግሞ እንግዲህ እሱ የሚያደርጋቸው እንቅስቃሴዎች አሉ ነገር ግን ቡርኖ ያናክል አስተዋጽዎችን እያበረከተ እንዳልሆነ እንደሚገምትና ቪኒሲዮስ ጁኒየር፣ ከዛ በተጨማሪ ኬሊያን ምባፔ እንዲሁ ደግሞ ጁድ ቤሊንጋም የእነዚህ ሶስት ተጫዋቾች ጥላ እንዳለ ይሰማዋል የሚሉ መረጃዎች መውጣት ጀመሩ። ወይም ደግሞ አንደርሬትድ ነው በቀላሉ ሬትድ እንደሆነ ይሰማዋል የሚሉ አይነት መረጃዎች መውጣት ጀመሩ ና የሚያደርገው ሜዳ ላይ የሚሰጠው አስተዋጽኦና ለእሱ የሚሰጠው ክብር ደግሞ ሊገጥሙለት አልቻሉም ተጫዋቹ በዚያ ምክንያት ከሪያል ማድሪድ ጋር እንግዲህ ውጥረት ውስጥ መግባቱን የሚያሳዩ ሪፖርቶችን በአመቱ መጨረሻ አካባቢ ላይ ሰምተን ነበር። እንደውም አንዳንድ ሪፖርቶች እንደሚጠቁሙት ከሆነ ተጫዋቹ ጉዳት ሳይኖርበት ጭምር ጉዳት ላይ ነው ብሎ ጨዋታዎች እንዳመለጡት ጭምር የሚያሳዩ ሪፖርቶችን በተደጋጋሚ ተመልክተናል። በመጨረሻው ሳምንት አካባቢ የተደረገው የኤል ክላሲኮ ጨዋታም ጭምር ተጫዋቹ እንዳመለጠው ይታወሳልና ከካርሎ አንቸሎቲ ቡድን ጋር በተያያዘ ይሄ ጉዳይ ነው የገጠመው ተጫዋቹ። አሁን ደግሞ አዲስ አሰልጣኝ ነው የመጣው ሻቪ አሎንዞ ባየር ሌቨርኩዘንን ለቆ ሪያል ማድሪድ መቀላቀሉን እናስታውሳለን። እናም ሻቪ አሎንሶ ለዚህ ተጫዋች የሚሰጠው ሚና ምን አይነት ይሆን ከዛ በተጨማሪ ደግሞ ከተጫዋቹ ጋር እስቀጥተኛ ንግግሮችን ያደርግ ይሆን የሚሉ ደግሞ ጥያቄዎች ሲነሱ ነበር። አዲስ አሰልጣኝ ሲመጣ አዲስ አስተሳሰብን ይዞ ነው የሚመጣው እና በዛ አዲስ አስተሳሰብ ውስጥ ደግሞ እንግዲህ ተጫዋቹ የመሰለፍ ዕድል ሊሰጠው ይሆን ወይስ ደግሞ ከዛ የባሰ ነገር ደግሞ ሊገጥመው ይችል ይሆን የሚሉ ጥያቄዎች ይነሳሉ። እንግዲህ ሻቪ አሎንዞ ከመጣ በኋላ ለሮድሪጎ በጣም ጥሩ ጊዜያቶች ሊሆኑ እንደሚችሉ በርካቶች ግምቶችን ሰጥተው ነበር። ነገር ግን ከዛ በኋላ የሚወጡ ሪፖርቶች እንደሚያሳዩት ከሆነ እንግዲህ ሻቪ አሎንዞ ከሮድሪጎ ይልቅ በጣም አድናቆት ያለው ለቱርካቢው አርዳ ጉሌር እንደሆነ የሚያሳዩ ሪፖርቶች ደግሞ መውጣት ጀመሩ። ከዛ ደግሞ ሪያል ማድሪድ በዝውውር መስኮቱ ላይ ደግሞ ሌላ ከሪቨር ፕሌት ከአርጀንቲናው ክለብ ፍራንኮ ማስታንቱኖ የተባለ ተጫዋች ደግሞ በዛ ቦታ ላይ አስፈረመና የሮድሪጎ እየቀጣ የውድድር ዓመት እጣ ፈንታ በጣም አጣብቂኝ ውስጥ ሞታ እንዲገባ ደግሞ ያደረገው አጋጣሚ ነው የተፈጠረው። ነገር ግን ተጫዋቹ በሪያል ማድሪድ ደስተኛ ነኝ በሻቢ አሎንሶም ደስተኛ ነኝ የሚል አይነት ሐሳቦችን በኢንስታግራም እና በተለያዩ የሶሻል ሚዲያዎቹ ላይ ሲለቅ ተመልክተነዋል። ሮድሪጎ ጓይሽ ነገር ግን በትክክልም ደስተኛ ነው ወይም የሚሉ ጥያቄዎች ግን እንዲነሱ አድርጓል። አሁን ላይ የዚህ ተጫዋች ጉዳይ ያለው በራሱ እጅ ነው። ተጫዋቹ የሚወስነው ውሳኔ ሪያል ማድሪድ የሚቀበለ አይነት ውሳኔ እንደሆነ ይገለጻል። ተጫዋቹ በቋሚነት መጫወት የሚፈልግበትን ክለብ መቀላቀል የሚፈልግና ክለቡን መልቀቅ የሚፈልግ ከሆነ ሪያል ማድሪድ እንግዲህ ይዞ እንደማያስቀረው እና ተጫዋቹን እንደሚለቀው ይጠበቃል። ነገር ግን ተጫዋቹ በሪያል ማድሪድ መቆየትም የሚፈልግ ከሆነ ሪያል ማድሪድ ወይም ደግሞ ክለቡ ተጫዋቹን ለገበያ እንደማያወጣው እየተነገረ ይገኛል እና በተለይ ለሪያል ማድሪድ በጣም ቅርብ ናቸው የምንላቸው የመረጃ ምንጮች እነ ማርካ እነ ዲያሪዮ አስ የተባሉት የመረጃ ምንጮች ያንን ነው እየገለጹ የሚገኙት። አርሰናል ደግሞ ይህንን ተጫዋች ለማስፈረም እንግዲህ ከዝውውር መስኮቱ ከመከፈቱ ቀን ጀምሮ በትዕግስት እየጠበቁት ይገኛሉ። አሁንም በትዕግስት እንደሚጠብቁ ነው እየተገለጸ የሚገኘው። እንግዲህ ሌሎች አማራጮችን መመልከታቸው አይቀሬ ነው። ምክንያቱም በዝውውር መስኮቱ ላይ እስከ መጨረሻው ድረስ ከገፋ በኋላ ይህንን ተጫዋች ማስፈረም የማይችሉ ከሆነ የዝውውር መስኮቱ ሌላ ተጫዋች ማስፈረም ሳይችሉ ይዘጋባቸዋል፣ እና ያ ነገር እንዲፈጠር አይፈቅዱም። ስለዚህ እንግዲህ ሌሎች አማራጮችን አሁንም መመልከታቸው አይቀሬ እንደሆነ ይነገራል። ነገር ግን ሮድሪጎ ጎይሽ የመጀመሪያ ምርጫቸውና እስከ መጨረሻውም ድረስ ይህንን ተጫዋች ለመታገስ ግን ፍላጎት እንዳላቸው የሚያሳዩ ሪፖርቶች ናቸው ከሪያል ማድሪድ ጋር እና ከአርሰናል ጋር በተያያዘ እየወጣ የሚገኘው። የክለቦች የዓለም ዋንጫ አሁን ላይ እየተደረገ ይገኛል እና በዛ ውድድር ላይ እየሳተፉ ከሚገኙ ክለቦች መካከል አንደኛው ሪያል ማድሪድ ነው። ሪያል ማድሪድ እንግዲህ የምድብ የመጀመሪያ ጨዋታዎችን ሶስቱንም ጨዋታዎች አድርጎ አጠናቋል። ወደ ጥሎ ማለፉን ማለፉን የምናስታውሰው ጉዳይ ነው እና በመጀመሪያው ጨዋታ ላይ እንግዲህ ሪያል ማድሪድ ጨዋታውን ሲያደርግ ይህ ተጫዋች ከአልኪላል ጋር ነበር ጨዋታው የተደረገው ከሳዑዲ አረቢያው ክለብ ጋርና በጨዋታው ላይ አቻ ነው የወጡት። በዛ ጨዋታ ላይ ሮድሪጎ ጓይሽ እንግዲህ የተወሰኑ ደቂቃዎችን በመጀመሪያው የጨዋታ አስተላለፍ ውስጥ ተካቶ ማድረግ ችሎ ነበር። ነገር ግን በጨዋታው ላይ ያን ያክል የሚባል እንቅስቃሴን ማሳየት አልቻለም እና በሁለተኛው ጨዋታ በቀላል ከሚባለው ተጋጣሚ ፓቹካ ጋር እንዲሁ ከሦስተኛው ጨዋታም እንዲሁ ከጨዋታ ውጭ ተደርጎበት ነበረው። በተለይ በሁለተኛው ጨዋታ ሙሉ ለሙሉ ምንም ዓይነት አንድም የጨዋታ ደቂቃ አላገኘም ነበር። ሁለተኛው ጨዋታ ላይ ደግሞ እንዲሁ የተወሰኑ ደቂቃዎችን ነው ተቀይሮ ገብቶ ማግኘት የቻለውና ተጫዋቹ ከዛ በኋላ ደስተኛ እንዳልሆነ የሚያሳዩ ነገሮችን ተመልክተናል። ሜዳ ላይ ጭምር ሻቪ አሎንዞ በተለይ ሶስተኛው ጨዋታ ከጠናቀቀ በኋላ ሄደው እንግዲህ ሲያበረታቱት ጭምር የማይሆን አይነት ፊቶችን ሲያሳይም ጭምር ተመልክተነዋል። ሮድሪጎ ጎዌሽ እና በሪያል ማድሪድ አሁን ላይ ይቆያል ተብሎ የሚጠበቅበት እድል በጣም ጠባብ ነው። ምናልባት አሰልጣኙ አናግሮ ሊያሳምነው የሚችል ካልሆነ በስተቀር እንግዲህ የሪቨር ፕሌቱ ደግሞ ተጫዋች ፍራንኮ ማስታንቱኖ ሲመጣ ደግሞ የሮድሪጎ ጎሽ ጉዳይ ያበቃለታል፣ ወይም ደግሞ የመሰለፉ ዕድል በጣም አጠራጣሪ ሁኔታ ውስጥ እንደሚገባ ይታሰባል። ምክንያቱም አሰልጣኝ እንግዲህ ይሄ ሻቪ አሎንዞ እንግዲህ አሰልጣኝ የተለያዩ ፎርሜሽኖችን በመጠቀም ይታወቃል። በተለይ በአንድ አጥቂ፣ አንዳንዴ ደግሞ በሁለት አጥቂዎች በመጠቀም ነው የሚታወቀው። ሶስት አምስት ሁለት አሰላለፍን በመጠቀም ይታወቃል። እና ምናልባት በዛ አሰላለፍ የሚጠቀም ከሆነ ደግሞ የ ሮድሪጎ ጎይስ በዛ ቦታ ላይ መሰለፍ እድል አይኖረውም። ቪኒሶስ ጁኒየር ከዛ በተጨማሪ ሮድሪጎ ይቅርታ፣ ኬሊያን እምባፔ በዛ ቦታ ላይ የመጠቀም እድል ይኖረዋል ተብሎ ነው የሚጠበቀው። አርዳ ጉለር እና ፍራንኮ ማስታንቱኖ ደግሞ በሻቪ አሎንዞ ቅድሚያ የሚሰጣቸው ሌሎች እንግዲህ ተተኪዎች ይሆናሉ ተብለው ይታሰባልና ምንም ጥያቄ የሌለው ነገር ሮድሪጎ ከዚህ በፊት በሪያል ማድሪድ እንደሚያገኘው ደቂቃዎችን ማግኘት የሚችልበት እድል በሚቀጥለው የውድድር ዓመት የለም። ይሄ የተረጋገጠ ጉዳይ ነው። በሚቀጥለው የውድድር ምናልባት አቋሙን በደንብ አስተካክሎ በጣም አውትሻይን ካላደረገ የሚፈጠሩት ነገሮች አይታወቅም ካልተባለ በስተቀር አሁን ባለው የሪያል ማድሪድ ስብስብ ውስጥ ሮድሪጎ ጎሽ በሚቀጥለው የውድድር ዓመት በቋሚ አስተላለፍ ውስጥ የመካተት እድሉ በጣም ጠባብ የሚሆንበት እድል ነው የሚኖረውና ምናልባት ይህንን ነገሮች የሚያገናዝብ ከሆነ ከዛ በተጨማሪ ደግሞ በቀጣይ የውድድር ዓመት መጨረሻ ላይ 2026 መጨረሻ ላይ ደግሞ የዓለም ዋንጫ ይደረጋል። በርካታ ተጫዋቾች በጉጉት የሚጠብቁት በሀገራት መካከል የሚደረገው የፊፋ የዓለም ዋንጫ ይደረጋል እና በዛ ደግሞ ሪያል ማድሪድ የሪያል ማድሪድ ተጫዋች ሮድሪጎ ብራዚልን ወኪሎ መጫወት ይፈልጋል እና ስለዚህም በቋሚነት ይህንን ዓመት ማገልገል ይጠበቅበታል። የዓለም ዋንጫው ላይ እንግዲህ በካርሎ አንቸሎቲ ስብስብ ውስጥ እንዲካተት ስለዚህ በቋሚነት የሚጫወትበትን ክለብ መቀላቀል ይፈልጋል ተብሎ ነው የሚታሰበው። ከዚህ በፊት ከዚህ ተጫዋች ዝውውር ጋር በተያያዘ ሊቨርፑል ስሙ ሲነሳ ነበር። በተለይ የሞሐመድ ሳላ ኮንትራት ጉዳይ ያልታወቀበት ጊዜ ወይም ሞሐመድ ሳላ ኮንትራቱን ሊያራዘም ይችላል ተብሎ ሲታሰብ በነበረበት ጊዜ እንግዲህ ሳላህን ይተካሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ሮድሪጎ ጎይሽ እንደነበር ይነገራል። ነገር ግን ሳላ ኮንትራቱን ማራዘሙን ተከትሎ ሊቨርፑል ከዚህ ዝውውር ራሳቸውን አግልለዋል። ከዛ በመቀጠል ማንቸስተር ሲቲም ይህንን ተጫዋች ለማስፈረም ደግሞ ሙከራዎችን ሲያደርጉ እንደነበር እናስታውሳለን ነገር ግን ሌሎች ተጫዋቾችን አምጥተዋል፣ ራያን ቸርኪን ማምጣታቸውን እናስታውሳለን። እና አሁን ላይ ይህንን ተጫዋች ያስፈረሙታል ተብሎ አይጠበቅም። ስለዚህ ብቸኛው እጩ ሆኖ የሚቀጥለው ክለብ ደግሞ አርሰናል እንደሚሆን ይነገራል። አርሰናል ይህንን ተጫዋች ለማስፈረም እስካሁንም ድረስ በጉጉት እየጠበቁት እንዳለ ነው የሚገለጸው። ጥሩ የሚባል ደሞዝንም ለመክፈል ፍቃደኞች ናቸው። እንዲሁ ደግሞ ሪያል ማድሪድ የሚጠይቀውንም ገንዘብ የዝውውር ገንዘብንም ለመክፈል ፍቃደኛ ነው ተብሎ ይታሰባል። የሮድሪጎ ዝውውር እስከ ዝውውር መስኮቱ መጨረሻ ቀናቶች ጭምር ሊቀጥል የሚችልበት እድል ሰፊ እንደሆነ ነው እየተገለጸ የሚገኘው። እንዳልኳችሁ ግን ምናልባት የአርሰናሎች የ ሮድሪጎ ጉዳይ የማይሳካላቸው ከሆነ እንግዲህ ሮድሪጎን በመጠበቅ እስካሁን ድረስ እንግዲህ መፈጸም የሚችሏቸውን ዝውውሮች ሳይፈጽሙ ቀርተዋል። እንዳልኳችሁ የቀደሞቹ ተጫዋቾች እነ ሊሮይ ሳኔ፣ እነ መሐመድ ቁዱስ፣ ሌሎችም ተጫዋቾችን እነ ኒኮ ዊሊያምስም ጭምር እንግዲህ እነዚህ ተጫዋቾች አምልጧቸዋል፣ እና አሁን ላይ በዝውውሩ ላይ የሚቀሩትን ተጫዋቾች ደግሞ እንዲያመልጧቸው አይፈልጉም። ስለዚህ ሌሎች ተተኪዎችን ማሰብ ይኖርባቸዋል፣ እና እያሰቧቸው ከሚገኙ ተጫዋቾች መካከል ደግሞ አንደኛው ኤበረቺ ኢዜ እንደሆነ ይታወቃል። የክሪስታል ፓላስ ተጫዋች ነው። ከዚህ ተጫዋች ጋርም እንግዲህ አርሰናል በስፋ ስፋት ስሙ እየተነሳ ነው የሚገኘው። እነሱንም ጉዳይ ደግሞ ወደ እናንተ እናደርስ። ስፖርቲንግ ሊዝበን ለአርሰናል የቪክተር ዮከርሽን የዝውውር ዋጋ በተመለከተ ምንም አይነት ቅናሽን እንደማያደርጉ ይፋ አድርገውላቸዋልና አርሰናሎች ይህንን በተመለከተ በቅርቡ ውሳኔ እንደሚሰጡ ይጠበቃል። የስፖርቲንግ ሊዝበኑ የ27 ዓመት ስዊድናዊ አጥቂ ቬክተር ጆካርሽ ወደ ስፖርቲንግ እንደማይመለስና በዚህ ክረምትም ክለብ መቀየር እንደሚፈልግም በይፋ ነግሯቸዋል። ይህንን እያደረገ ያለው ደግሞ ዝውውሩን ለማስገደድ ነው እየተባለ እንደሚገኝ ነው ሪካርድ ፖርቱጋል የተባለ የመረጃ ምንጭ እየገለጸም የሚገኘው ቸልሲዎች የተለያዩ ዝውውሮችን እያጠናቀቁ ይገኛሉ። ዣኦ ፔድሮ ቸልሲን ከተቀላቀለ ሰማያዊዎቹ ባለፉት ሶስት የውድድር ዓመታት ብቻ ማለትም ከ2022 ጀምሮ እንግዲህ በብራይተን የሚገኙ ተጫዋቾችን ከ250 ሚሊዮን ፓውንድ በላይ ወጪ በማድረግ ማስፈረም ይችላሉ። ከዚህ በፊት ማርክ ኮሪያን በ63 ሚሊዮን ፓውንድ አስፈርመዋል። ከዛ በተጨማሪ ሞይስ ካይሴዶን በ115 ሚሊዮን ፓውንድ፣ ግብ ጠባቂው ሮበርት ሳንቼዝን በ25 ሚሊዮን ፓውንድ እና አሁን ደግሞ ዣዋ ፔድሮን በተገለጸው 50 ሚሊዮን ፓውንድ ማስፈረም የሚችሉ ከሆነ በአጠቃላይ 250 ሚሊዮን ፓውንድ በማውጣት ባለፉት ሶስት አመታቶች ቼልሲዎች እንግዲህ ከብራይተን ተጫዋቾችን አስፈርመዋል። በተጨማሪ ግን የአሰልጣኝና አሰልጣኝ ስታፍም ማስፈረማቸውን እናስታውሳለን። ግርሃም ፖተርን መቅጠራቸው ከብራይተን ሆቫል ሆቫልቢየን የምናስታውሰው ጉዳይ ነው። ማንቸስተር ዩናይትድ የፊዮረንቲናውን የ25 ዓመት ጣሊያናዊ አጥቂ ሞይስኪንን ለማስፈረም ፍላጎት እንዳለው ቢታወቅም የ52 ሚሊየን ዩሮ ወይም 44 ሚሊየን ፓውንድ የመልቀቂያ ውሉም ጁላይ 15 ያበቃል ተብሎ እንደሚጠበቅ ነው ኮሪዮር ዴሎ ስፖርት መረጃውን እያጋረም የሚገኘው። አርሰናል፣ ቸልሲ፣ ሊቨርፑል እና ማንቸስተር ዩናይትድ የ23 ዓመቱን የአይንትራክ ፍራንክፈርት ፈረንሳዊ አጥቂም ሁጎ ኤኬቲኬን ለማስፈረም በሚደረገው ፉክክር መቀላቀላቸውን የሚያሳዩ ዘገባዎች እየወጡ ነው። በቡንደስሊጋው ተሳታፊ ክለቦች ቦሪሲያ ዶርትመንድ፣ ባየር ሌቨርኩዘን፣ አይንትራክ ፍራንክፈርት እና አረቢ ላፕዚሽ እንዲሁ ስቱትጋርት የ22 ዓመቱን የማንቸስተር ሲቲ እንግሊዛዊ ከ21 ዓመት በታች ተጫዋች የሆነው ጀምስ ማኬቺን ለማስፈረም ፍላጎት አላቸው። እነዚህ አምስት የጀርመን ቡንደስሊጋ ክለቦች ዶርትሙንድ፣ ሌቨርኩዘን፣ ፍራንክፈርት፣ አረቢ ላፕዚሽ እና ስቱትጋርት ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው የተገለጸው። ሊቨርፑል የ19 ዓመቱን ስኮትላንዳዊ የፊት መስመር ተጫዋች የሆነው ቤን ዶክን የ24 ዓመቱን የክሪስታል ፓላስ እንግሊዛዊ ተከላካይ ማርክ ጉሂን የዝውውሩ አንድ አካል አድርገው ለማቅረብ ፍላጎት እንዳላቸው ነው የሚገለጸው። ሊቨርፑሎች ተጨማሪ ገንዘብና የ19 ዓመቱን ቤን ዶክን ለክሪስታል ፓላስ በመስጠት በአንጻሩ የክሪስታል ፓላሱን እንግሊዛዊ ተከላካይ ስፍራ ተጫዋች የሆነው ማርክ ጉሂን የማስፈረም እቅዶች እንዳላቸው ነው የተነገረው። ካታር የ2029 የክለቦች ዓለም ዋንጫ ለማስተናገድ ከፊፋ ጋር ንግግር አድርጋለች። ይህም ውድድር እንግዲህ በበጋ በእነሱ ደግሞ ክረምት በእኛ በበጋ ላይ ነው የሚደረገው በነሱ ደግሞ ክረምት ወራት ላይ መካሄድ እንደሚያስፈልገው ነው የተጠቆመው። በተለይ ሰሞኑን ከአሜሪካ ጋር በተያዘ ይሄ እንግዲህ ጨዋታ፣ በተለይ የክለቦች ዓለም ዋንጫ በአሜሪካ መካሄዱ በርካቶችን የተዋጠላቸው አልሆነም። ምክንያቱም እንግዲህ የተለያዩ ጨዋታዎች እየተቋረጡ ይገኛሉ። በተለይ የቸልሲ ጨዋታ ምናስታውሰው ነው ለአምስት ሰዓታት እንግዲህ የተደረገ ጨዋታ ነው ብለው በርካቶች እያነሱት ይገኛሉ። እንደውም ትሬቨር ቻሎባ የቸልሲ ተጫዋች የሆነው ትሬቨር ቻሎባ እንግዲህ ተከላካይ ስፍራ ተጫዋች ጨዋታውን ቅዳሜ ጀምረን እሁድ ጨረስ ነው ሲል ጨምር በኢንስታግራም አካውንቱ ላይ ፖስት አድርጎ ነበር እና ይህ ጨዋታ የተለያዩ መቆራረጦች በአየር ንብረት ምክንያት እየገጠማቸው ይገኛል እና አሜሪካ ለእግር ኳስ ለማስተናገድ አትሆንም የሚል አይነት ሀሳቦች ጭምር ኤንዞ ማሬስካ ሲሰጡ ሰምተናል እና በቀጣይ ኳታር ይህንን ውድድር ለማዘጋጀት ጥያቄ ማቅረቧን ነው የተገለጸው። ኖቲንግሃም ፎረስት የቦታ ፎጉን የ24 ዓመት የብራዚል አጥቂም ኢጎር ሄሱስን በ10 ሚሊዮን ፓውንድ ለማስፈረምም መቅረቡን የሚያሳዩ ሪፖርቶች ደግሞ እየወጡ ነው። በሌላ በኩል ማንቸስተር ዩናይትድ የ25 ዓመቱን የኔዘርላንዳዊውን ተከላካይ ታለር ማላሺያን ፒስቪንደር ሆቨን በቋሚነት ለማስፈረም ፍቃደኛ ባለመሆኑ በተቀነሰ ዋጋ ለመሸጥ ዝግጁ ናቸው እየተባለም ይገኛል። ቼልሲዎች አዲስ ስቴዲየም ለመገንባት ከለንደኑ ከንቲባ ጋርም ንግግር ማድረጋቸውን የሚያሳዩ ሪፖርቶች ደግሞ አሁን ላይ እየወጡ እንደሚገኙ ነው ዘገባዎቹ የጠቆሙት። ተመልሰን መጣን፣ ውድ ቤተሰቦቻችን። ከመሸጋገሪያ በኋላ በድጋሚ ተመልሰን ተገናኝተናል። አብራችሁ ስላላችሁ ከልብ አድርጌ አመሰግናለሁ። የማንቸስተር ዩናይትድ አንዳንድ ጉዳዮችን እናንሳ። በእርግጥ የማንቸስተር ዩናይትድ ፕሮግራሞችን ደግሞ በነገው ፕሮግራማችን ላይ ሰፋ አድርገን ወደ እናንተ እናደርሳለን። የብሪያኒን ምቤሞ ጉዳይ እስካሁን እልባት አላገኘም። ብሪያን ቤሞን ለማስፈረም ማንቸስተር ዩናይትድ ሶስተኛ ዙሪያ እክል ጥያቄ ለማቅረብ ዝግጁ እንደሆኑ እየተገለጸ ይገኛል። ብሪያን ቤሞን እንግዲህ እንደሚያስፈርሙት በርካቶች በእርግጠኝነት እየተናገሩ ነው። በተለይ ፋብሪት ሲዮ ሮማኖን ጭምር የሚወጡ ትልልቅ ሚዲያዎችም እንደሚናገሩት ከሆነ ጊዜ ሊወስድ ይችል ይሆናል እንጂ ማንቸስተር ዩናይትድ ብሪያን ቤሞን ማስፈረሙ አይቀሬ እንደሆነ የሚያሳዩ ሪፖርቶችን በተደጋጋሚ እየሰማን እንገኛለን። ስለዚህ ማንቸስተር ዩናይትድ ብሪያን ኤምቤሞን የማስፈረሙ ድል በጣም ትልቅ ነው። ነገር ግን አንዳንድ ጉዳዮች አሉ ከዝውውሩ ጋር በተያያዘ በነገ ፕሮግራማችን ላይ እናነሳዋለን። ምናልባት ማንቸስተር ዩናይትድ ግን ብራያኒ ቤሞን ካስፈረሙ በኋላ እንዲሁ በ9 ቁጥር ቦታ ላይ ደግሞ የሚጠቀሙ ትናንት ተጫዋች ካስፈረሙ በኋላ ደግሞ ወደ አማካይ ተጫዋቾች ደግሞ ሊዞር የሚችልበት እድል እንዳለ እየሰማን እንገኛለን። ከነዚህ መካከል ሁለት ስሞችን እየሰማን እንገኛለን። በማንቸስተር ዩናይትድ ቤት አንደኛው አደም ዋርተን ነው። ይሄ ተጫዋች የክሪስታል ፓላስ ተጫዋች እንደሆነ ይታወቃል። ሌላኛው ደግሞ በአታላንታ ቤርጋሞ ቡድን ውስጥ የሚገኘው ተጫዋች ብራዚላዊው ኤደርሰን እንደሆነ ይነገራል። እና እነዚህ ሁለት ተጫዋቾች በማንቸስተር ዩናይትድ የአማካይ ስፍራ ላይ ስማቸው እየተነሱ የሚገኙ ናቸው። ክሪስቲያን ኤሪክሰንን በዛ ቦታ ላይ ያተባል ካርሎስ ካሴሚሮ ምናልባት ሊለቅ የሚችልበት እድል ስላለ ማንቸስተር ነቶች በአማካይ ቦታ ላይ ራሳቸውን ማደስ ይኖርባቸዋል። ስለዚህ እንግዲህ ሁለቱን የማጥቃት ባህር ያላቸው ብሪያን ምቤሞ እና አንድ የአጥቂ መስመር ተጫዋች ካስፈረሙ በኋላ ወደ እነዚህ ዝውውሮች ሊመለሱ የሚችሉበት እድል ይኖራል ተብሎ ይታሰባል። በነገው ፕሮግራማችን ደግሞ ከማንቸስተር ዩናይትድ የዝውውር ጉዳዮች ጋር በተያያዘ ሰፋ አድርገን ወደ እናንተ የምናደርሳቸው ፕሮግራሞች የሚኖሩ ነው የሚሆነው። ሌሎችንም ክለቦች በቀጣዮቹ ፕሮግራሞቻችን ላይ ወደ እናንተ ማድረሳችንን ነው የምንቀጥለው። ስለምትከታተሉን፣ ስለምታደምጡን ቆይታችሁን ከእኛ ጋርም ስለምታደርጉን እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በነገው ፕሮግራማችን ደግሞ እንዲሁ ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛ እንገናኛለን። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እያደረጋችሁም የቤተሰባችን አባልነት ሆኖ ነው በአክብሮት የምንጋብዘው። ፕሮግራማችን መጀመሪያ ላይም ጥያቄ ያቀርበንላችሁ ነበር። እሱ ጥያቄ ላይም ተሳትፏችሁን እንድታደርጉ በአክብሮት እንጋብዛለን። የሽልማት ፕሮግራሞችን የምናዘጋጃለን። ስለተከታተላችሁኝ ግን ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራማችን በድጋሚ እንገናኛለን። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በነገው ፕሮግራማችን እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው። ይመቻችሁ።